ከኔ ጋር መታረቅ አንፈልግ አሁን እናቴ የመጣሁትኝ አንተ ቆሻሻ፣ እናቴም መታ እንደዛ ቆሻሻ እናትሽን ቆሻሻ ቤትሽ ድረስ መጠቼ እንደዛ እንደውሻ ማነ አግባት ግን

አንተ እኔን ስታፈቅሪ ነበር። አበፊት ጓደኛ ኮስ ቀማለች ፍቅረኛ ይባላል ላቃለ ወይ ወደ ነው ነው። አንተ ሰላም ሰላም። የተወደዳችሁ ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንኳን አደረሳችሁ ልላችሁ እወዳለሁኝ። የክርስትና እምነት ተከታዮች እንግዲህ ያ ጾም እያለቀ ነውና አሁን ወደ ፋሲካ በዓል እየመጣ ነው። እና በጣም ይቅርታ ልጠይቃችሁ ፈልጋለሁኝ። ብዙዎቻችሁ እንዴት እናት አታከብርም እያላችሁ ነበረ። እና በጣም ነው ይቅርታ ማለት ይቅርታም ጠይቅ ያለው እነሱን ያው በተናድጄ ነበረ። እንደዛም ሆኖ ግን ማዘር ያው ያስከፋቸው ነገር ነው የመሰለኝ። እነሱን የንቀት እንትን ያሳየዋቸው ነው በብዛት የመሰላችሁ ለኦዲየንስ ማለት ነው። እኔ እነሱን ጠልቼ ምናምን አለ ማዘሯን የኢክሩ ማዘር ማለት ነው። እነሱን በጣም ነው የማከብራቸው፣ በጣም ነው የምወዳቸው እና ብዙ እንዲገቡ ምናምን አርግ ይችላል በር ላይ ቆሜም ደግሞ አላወራኋቸውም። ወደ ቤት እንዲገቡ ባረጋቸው ቢያሻፈረም ብለኝ ነበር። እና ቤትም መተው ደግሞ ያው ነገር ተፈጥሮ ነበረ። ልጄን እንዴት እንዲታረጋት አለ ለእኔ ክብር የለም ምናም ሲሉኝ ነበር። ያው መጀመሪያ ኤክሩ ክብር ሊኖራት ይገባል። መጀመሪያ ኤክሩ ኤም ቪዲዮ ታያለሽ ብዬ አስባለሁ። መጀመሪያ አንቺ ክብር ይኖርሽ እናት እናትሽም እዚህ በኋላ ባገባ ደስ ይለኝ ነበር፣ ግን እንዴት እንደሆነ አላውቅም አንቺ የጻፈ አሳሰብ ነው መሰለኛለሽ። ነገሩን እኔና አንቺ የጨረስነው ነገር ነው እኔና አንቺ እንትን ያለው ነገር ነውና እንዴት ቤተሰብ ሰምታ አስገቢያለሽ? በዚህ ጉዳይ እና ቤት ድረስ እንዴት ትመጪያለሽ? እኔ እኮ አንቺን እናትሽን ስላከበርኩኝ ነው እንደ ውሻ ከቤት አላባረርኩሽ። ስትመጪ ውሃ ደፍቼ በዱላ በጎረምሳ ምናምን በጎረቤት ሰው አላባረርኩሽማ። እና ሲቀጥል ደግሞ አሁንም ከልብ ነው ይቅርታም ጠይቅሽ፣ ማዘር ማዘር፣ ያው ቪዲዮ ነው ያለው። በጣም ይቅርታ ማዘር። እኔ ለእናት በጣም ክብር ያለኝ ሰው ነኝ እኔ በእናት ብቻ ስላደኩኝ አውቃለሁ። በጣም ነው የማከብራቸው እናት በጣም ነው የምወዳቸው። እና ቤተሰብ እናንተንም በጣም ይቅርታ፣ በጣም ከልብ ይቅርታ። ያው ይቅር እንደምትሉኝ ተስፋ አደርጋለሁ። በእኔ ቦታ ናችሁ ስለምትረዱ ያው ትረዱኛላችሁ ብዬ አስባለሁ። እና ቤተሰብ በድጋሚ ከልብ ይቅርታ። ይሄ ከልብ ነው ይቅርታን ጠይቃችሁ እና ያለሁበት ነገር ነው ብትረዱኝ ደስ ይለኛል። አጠገቢው ናችሁ ያለሁበት ነገር ብታዩ ቤት ነው የሚውለው ብዙ ነገር ከዚህም ከዚህም አለ። ቤተክርስቲያንም እንዳልሄድ ያው ብዙ ተግዳሮት ይዞኛል። ያው እንደምንም ግን ስግደት እንትን እያልኩ ቤት እየገባሁ እያረፍኩ ነው። እና አንድ አጋጣሚ እኔ ከየት መጣች አላውቅም፣ ቤት ማዘር መምጣቷ መምጣቷና ማዘርን በር ላይ ማግኘት ነው። ከዛም በኋላ ደግሞ እንደ ድንገት ደግሞ ለካሲክሩ ካጠገቧ ነበረች የሆነበት መጣች፣ ያቺ እብድ የሆነ ሴትዮ ማለት ነው። እኔ እንዴት እንደምገጻት አላውቅም። እንዴት በቃ ጨረስን። ክብር ቢኖራት፣ ለእኔ ክብር ቢኖራት የሰራሁበትን ላቤን ያፈሰስኩበትን ብዙ ነገር ያደረኩበትን ብር ፊቴ ላይ በትናብኝ። እስኪ ውጭ ያላችሁ እናንተ መስገዱ ማለት ማዳማችሁ መታ ፊታችሁ ላይ ብር በስትወረውር እንደውሽ አስታረጋችሁ የሚሰማችሁ ነገር አለ። እኔ ከልቤ ነው የምናገራችሁ፣ ምሬ ነው ያ ነገር። እናንተ እውነትም የሚሰማችሁ ከሆነ በኔ ቦታ ሆናችሁ ያን ነገር ትረዳላችሁ። በተለይ ውጭ ላላችሁ ሰዎች ማለት ነው፣ ሳውዲ እና ኤምሬት ያላችሁ ሰዎች ማለት ነው። እንዲሁ እናንተ የምትረዱት ነገር ነው። የሰራችሁበትን ገንዘብ ተከክላችሁ ወይ ደግሞ ፊታችሁ ላይ እንደውሻ ተወሩሮ አለ። በቃ ስነ ልቦና አለ፣ ይሄ ነገር ሊጎዳ ይችላል። እኔም በቃ በዛ ምክንያት ነው ብሩንም አልፈልግም። እንደ ማዘር እምቢ አሻፈረኝ ብለው ለእናት ሰጥቷታል። እግዚአብሔር ይስጥልኝ፣ አመሰግናለሁ ማዘር። እኔ ከናንተ እንደ ተቀበልኩ ነው እንጂ ከዛ ሰይጣን ሴትዮ እንደ ተቀበልኩ አይደለም። ማስበው እና ቤተሰብ በጣም ይቅርታ ዛሬ ለዛ ነገር አለም። መጀመሪያ የመጣሁበት አላማ እናንተን ይቅርታ ልጠይቃችሁ ነው። ይቅርታ በቃ ቤተሰብ። እኔ ከይቅርታ በላይ ምንም ያለ ነገር የለም እና ሁሉም በአሰባችሁ ታስተሳሰብ አይደል። እኔ እንዴ እንደምገልጽላችሁ አያውቅምና፣ በጣም ይቀርታል፣ ከልብ ነው። በቃ ይመጣል፣ በአንተ ህይወት ውስጥ ይመላለሳሉ። ካንተ የሚፈልጉት ግን ጥቅም ብቻ፣ አንተ ላንተ ግድ የላቸውም። አይወዱህም፣ ውስጣቸው ቦታ የለውም ላንተ። አንተ የሌለህ ጊዜ አይፈልጉህም። አንተ ችግር ላይ የወደቀህ ጊዜ ዞር ብለው አያዩህ አንተ ግን እነሱን መጥቀም የምትችልበት ነገር ካለ ዓይናቸውን በጨው አጥበው ይመጣሉ እና ብዙዎቻችሁ በቃ በእኔ እየፈረዳችሁ ያለ እኔ እንዳጠፋተኝ እና እያረጋችሁ ያለ እኔ አላውቅም ብቻ ቤተሰብ፣ እኔ ጥፋተኛ ሆኜ አይደለም፣ በቃ መሆን ያለበት ነገር ነው። እና በቃ ቤተሰብ ይቅር እንደምትሉኝ ተስፋ አደርጋለሁ። ዛሬ ደግሞ የመጣሁበት ዓላማ ሌላኛው ዓላማ ያው ፋሲካ ነው፣ ይቅር የምንባባልበት ነው። እግዚአብሔርም ክርስቶስም ለእኛ ሰቅለው ይቅር ብሏል እና በሰው ነው ያስጠራሁት እማማ ጨቤን እዚህ ጠርቻታለሁኝ። እዚህ መታ ደግሞ ላወራት እፈልጋለሁኝ ስለሆነ ነገር። እስከ መጨረሻ ቪዲዮቻችንን ተከታተሉ እና የሚሆን ከሆነ ይሆናል። እናንተም እስቲ ሀሳባችሁን አጋሩኝ ማለት በቃ ጥፋተኛ ነኝ አምናለሁኝ። ግን ደግሞ ያጠፋው ሰው ደግሞ ያን ጥፋት ማመን አለበት፣ ቢያንስ እንኳን ለሰው ልጅ ክብር ምና ሊኖር ይገባልና፣ እማማ ጨቤን ጠርቻታለሁ። እሷ ትመጣለች። ከመጣች በኋላ ያለው ነገር እናወራለን። ለአውራት ብቻ ነው የጠራሁት፣ የሚፈጠረው ነገር አላውቅም። ብቻ እና ቤተሰብ አብራሽን ቆዩ፣ ቤተሰብ ይሄን ቤተሰብ አሳድጉት፣ እስቲ ለኔ እስቲ ያው ሰብስክራይብ ማድረግ አይከፈልበትምና፣ ሰብስክራይብ እያደረጋችሁ አሳድጉ። ቤተሰብ የትም እንዳትሄዱ፣ ወዳችኋለሁ። እስከመጨረሻ ተከታተሉ እና ቤተሰብ ያው እኔን ካየችኝ ላትመጣ ትችላለች። ቢያንስ እንኳን እዚህ ጥግ ላይ ተወሸቄ እዚህ ቦታ ስለተቀጠረች እዚህ መምጣት አይቀርም ቤተሰብ። ቢያንስ እዚህ ጋር ወኛ እስኪ እዚህ ተደብቄ እንኳን ብጠብቃት እና በድጋሚ በጣም ተጠጽቻለሁና እኔ ለእናትህ ክብር የለህም ስትሉኝ በጣም ከፍቶኛልና ቤተሰብ ይቅር በለኝ።

ምን ፈልግ? አይደለም። አንቺ ፈልገሽ እኛ ቤት ድረስ የመጣሽው እንደ ቆሻሻ። እኔ ደሞ እፈልግሻለሁ። እኔ እፈልግሻለሁ። እኔ እሺ፣ ቆይ እንዴት ነው የማስረዳሽ? ምን ልታረጊ መጣሽ? ቤት ቤት፣ ላንተና ምን ልታረጊ? ይቅርታሽን ማስመጣ መቀበልሽ፣ እኮ ያደረግሽው ነገር ስታስታኪ ብቻ ነው። ምኑን ምሳሌ፣ ምሳሌ ምንድነው? ምን አጠፋሽ? መጀመሪያ ምን አጠፋሽ? እንዴት ነው የተጀመረው ይሄ ነገር ክብር መጀመሪያ ስለ በማያገባ አይደለም። እኔ ጓደኛዬ ናት፣ ደግሞ ጓደኛ እሷን ግን ቆሞ ቀረሽ ምናምን ብለሽ፣ እሷን እሷ እኔ የነበረችበትን ነገር እኔ የማውቀው እኔ ይቅርታ እንዳደረግልሽ አልፈልግም። እኔ ከእኔ ጋር መታረቅ አልፈልግም። እናቴን ይዣት የመጣሁት አንተ ቆሻሻ፣ እናቴም መታ እንደዛ ስታረክ የኔ እናት ግን እዚያ አልነበረችም። ቤትሽ ድረስ መጠቼ እንደዛ እንደውሻ ማነህ? አግባት ግን እኔ አንቺም ስለ እናትሽ እንትነኝ ቆሮ ጀሙን አግባ ስትፈልግ፣ አንተም ገደል ብለህ አልሽ። እና ታዲያ ከተመጣጠናችሁ ተጋቡ፣ እኔ ምን አገባኝ ነው። አንቺም ማዘርሽን እኔ አንተን ሳከብር ብር እኔ ብዙ ነገር ከለር ውለሽ ብሩን ስሰጥ እምቢ አልከኝ አይደለ? ከዛ እናቴ ደግሞ ዛሬ ብሩን እንድሰጥህ አደረገች። አንተ መቀበል ሲገባ፣ አንተ ግን ማዘር ማዘ የተቀበለችው እሳ እንኳን ተቀበለች። ማዘ መቀበል እና እኔ እናቴ እንደ አንቺ ሊከፋት ይችላል። እኔ ሄደሽ ጀሙን ማለት ነው፣ ይቅርታ ጠይቄያት ወይ ጀሙን፣ ተንበርክከሽም ቢሆን ይቅርታሽን እስክትቀበልሽ ድረስ ለምኛት፣ ይቅርታ ጠይቄያት ከኔ ጋር እኔ የኔን ይቅርታ እፈልገው። እሱ የምንም ኬዝ ይኖራል፣ የፈለገ ኬዝ ይኖራል ማለት ነው፣ ግን እሷን ለእንደዚህ ለእኔ ለሆነች ለጓደኛዬ ማለት ነው ይሄን ያህል አይቆርቆርም። ለምን? በቅርብ ነው የሚያውቃት። እኔ እና እሷ ብንጣላ የፈለገ ነገር ላይ ይክሩ፣ እኔ ምንም አይገባኝም። እንኳን ተፋቀረ፣ ለምን አደርጋለህ? ይፋ ለምን አታደርጉትም? ማይሆን ነገር አታውሪ። ለምን ይፋ ማይሆን ነገር አታውሪ። ለምን ማይሆን ነገር አታውሪ። እኔ እና እሷ ምንም አይሆን ነገር የለንም። ታፍቅሪኝ ነበር አይደለ? አንተ እኔን ስታፍቅሪኝ ነበር አ በፊት ጓደኛ እኮ ትቀማለች፣ ፍቅረኛ ይባላል። ላቃለ ወይ ንጋባክ ወደ እሷ ተገልብታ ነው ነው አንተ እንደዚህ። እኔ እንዳንቺ አይደለሁም። ማንን እኔ ሁለት ጓደኛዎችን ላፈቅርም እንትን ላደርግም አልችልም። ቤተሰብ ፊት ለፊት ነገሩን እያወጣሽ ምንም ነገር እያወጣሽ ሚኪ ተፈቅር። ማይሆን ነገር አታወሪም። ይኸው ሚዲያ ፊት ለፊት ነው ያለሽው። እነሱ በሌላ መንገድ ነው የሚረዱት

በዛም ቀናሽ በእሱም ያስቀናሻል። መተሽኘት በጣም ቤተሰብ፣ እያለች ያለችው ነገር አይታችኋል። ማይሆን ነገር ነው እያደረገች ያለችው። አፍቅራል ሰው እንዴት ነው ቆይ። በዚህ ልክ ይቀናናሉ እንዴ? በጣም ነው እየቀናች ያለችው። ስለዚህ ምን አይቺ አረ፣ በየ በነገራችን ላይ ቤተሰብ፣ እንዳያችሁት ነው በቃ ነገሩን የምታዞረው። ይቅርታ ላለማ ላለማለት ። ነገሩን ወደ ፍቅር እየከተተች ነው ያለችው። በእኔ እና በጀሚላ መሀል ምንም አይነት የፍቅር ኬዝ የለም። ምንም አይነት የፍቅር ኬዝም አይኖርም። ታውቃላችሁ ከዚህ በፊት ያሳለፍኩት ነገር ብዙ ተብለናል። እኔ እና እሷ አብሮ ነው የሚገቡት፣ አብሮ ነው የሚያድሩት፣ አብሮ ነው የበሉት በቃ ፍቅረኛ ሞች ተጋብተዋል እስከሚባል ድረስ ተባብለናል። ግን እንደዛ አንድ ያደርግ ምን እናስፋ እኔ እንደዚህ ነው ማያት። እሷም እንደ ወንድሟ ነው የምታየኝ። እቺኛዋ ግን እቺ እንዳያቸውት ነው እቺ፣ ምን ልበላት ቀናተኛ ልበላ፣ ምን ልበላት ብቻ አላቅም። እንደምታዩት ነው ለፍልፈ ሄደች። ፍቅር ጀምራችኋል። ምን እንደሰማች አላውቅም። በቃ ከኔ ጋር ያለ ነገር ለመቀጠል ይሁን አላውቅም እኔ እሷ ይቅርታስ ከተደረገስ ምንም ነገር አለም። እኔ እንደ ውሻ መታኛ አሁንም ሄደች። ክብር የሚባል ነገር አሁንም አላሳየችኝም። ቤተሰብ እንዳያችሁት ነው ቪዲዮው። እናንተ መስካሪ ሆኑ። ኮሜንት ላይ ያላችሁን ነገር ሀሳባችሁን ንገሩኝ። እኔ በቃ ትክክለኛ መንገድ ነው ያረጉት ብዬ አስባለሁ። ቤተሰብ ምን እንደተፈጠረ አላውቅም። በቃ ነገሮች ሁሉ እየተቀያየሩብኝ ነው እኔ ወደ ፍቅር አለችኝ ፍቅር በጣም ይገርም ነው። ይቀልልኛል ሳያት አቶ ሰድብኝ ጌታ ከማልደርስበት ቦታ አቅፌም ባላወራት ወራት ይቀልልኛል ሳያት አቶ ሰድብኝ ጌታ ከማልደርስበት ቦታ